ሰላም ውድ የቻናሌ ቤተሰቦች፣ ሀሁ ኢትዮ አካዳሚ ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተማሩ። በባለፈው ክላሳችን ፊደላት እንዴት እንደምናነባ ይተን ነበረ። ይህን ቪዲዮ ላይክ ሰብስክራይብ ሼር በማድረግ ቪዲዮውን እስከመጨረሻው ይዩት። እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ በኢሞ በዋትስአፕ እና በቴሌግራም እየደወላችሁ መማር ትችላላችሁ። ቀጥታ ወደ ቪዲዮ ስነድ ይቺ ስ ስ ስ የሰ ቤተሰብ ስድስተኛ ፊደል። ራ የረ ቤተሰብ አራተኛ ፊደል። ስ ራ እቺ ጨ ጨ ው ጨ የመጀመሪያ ፊደል ው ስድስተኛ ፊደል። ጨ ው ጨው እቺ ጾ የጸ መጨረሻ ፊደል ም የመ ስድስተኛ ፊደል። ጾ ም ም እቺ በ እቺ ር በ ር በር በ የመጀመሪያ ፊደል ር የረ ቤተሰብ ስድስተኛ ፊደል በር። እቺ ቆ ቆ መ መ ቆ መ ቆ መ ቆ የቀ ቤተሰብ መጨረሻ ፊደል ናት። መ የመጀመሪያ ፊደል ቆ መ። እቺ ቆ ቅ ቆቅ ቆ የመጨረሻ ፊደል ቅ ስድስተኛ ፊደል ሁሎችም የቀ ቤተሰብ ናቸው። ቆ ቅ ቆቅ። እች ሄ ሄ ደ ሄደ ሄ ደ ሄ አምስተኛ ፊደል ደ የመጀመሪያ ፊደል ሄ ደ እች ተ ራ ተራ ተ የመጀመሪያ ፊደል ራ አራተኛ ፊደል ተራ። እች ገ እች ባ ገ የመጀመሪያ ፊደል ባ አራተኛ ፊደል ገባ። እች ወ ፍ

የመጀመሪያ ሀገራቸው ያጠራሉ እያችሁ ነበረ ባለፈው መጣ ብለን እናነባለን ማለት ነው። እቺ ፈራ ፈ የመጀመሪያ ፊደል ራ የረቤተሰብ አራተኛ ፊደል ፈራ። እቺ ጄ ሮ ጄ የመጀመሪያ ፊደል ሮ ሰባተኛ ፊደል ጄ ሮ። እቺ ኮ የከ መጨረሻ ፊደል ናት። የመጨረሻ እግሯ ካጠረ የመጨረሻ ፊደል ነው የምትሆነው። ኮ ከዛ ይቺ ስድስተኛ ፊደል ክ ኮክ፣ ኮክ እቺ በ የመጀመሪያ ፊደል ቂ ሶስተኛ ፊደል በቂ። እንግዲህ በ የመጀመሪያ ፊደል ናት። እቺ ቂ ሶስተኛ ፊደል ናት። ሶስተኛ ፊደላት እግራቸው ለሸፋፋ ስለሆኑ ሶስተኛ መሆኗ ግልጽ ነው። በቂ ብላችሁ ታነባላችሁ። እቺ ድ ድ ሮ ድሮ፣ ድሮ ድ ስድስተኛ ፊደል ናት። ሮ ሰባተኛ ፊደል ድሮ ድሮ። እቺ ሰ የሰ መጀመሪያ ፊደል ው የወ ስድስተኛ ፊደል ሰው ሰው። እቺ አ የ አየ። እነዚህ ሁሎችም አ የ የመጀመሪያ ፊደል ናቸው። አየ። እቺ ዘ ከዛ ር ዘር። እንግዲህ ዘን እንደምታዩት ከጎኗ ቅጠል የላትም፣ ግራ ጣራ አደላችም፣ ቀለበት የላትም። ስለዚህ የመጀመሪያ መሆኗ ግልጽ ነው። ር ስድስተኛ ፊደልና ዘር። እቺ ክክ ክክ ሁለቶችን ተመሳሳይ ናቸው። ክክ ብላችሁ ተነባላችሁ። እቺ ኬ የከ አምስተኛ ፊደል ቀለበት ያላት ኬ። ከዛ እቺ ስድስተኛ ፊደል ክኬክ ኬክ። እንግዲህ አምስተኛ ፊደሎች ቀለበት አላቸው ብያችሁ ነበር። ኬክ። እቺ ሮ ጠ ሮ ጠ ሮ የረ ቤተሰብ ሰባተኛ ፊደል፣ ጠ የመጀመሪያ ፊደል ሮጠ እንግዲህ እቺን ጠን እንደምታዩት የመጀመሪያ መሆኗን የምትለዩት ከጎኗ ቅጠል የላትም፣ እግረ ሸፋፍ አይደለችም፣ እግረ አጣሪ አይደለችም፣ ወይም ቀለበት የላትም። ስለዚህ የመጀመሪያ ፊደል መሆኗ ግልጽ ነው ማለት ነው። እቺ መሪ ማ፣ ሪ የመጀመሪያ ፊደል ናት። ሪ ሶስተኛ ፊደል፣ ሶስተኛ መሆኗን የምትለዩት ይቺ በዚህ በኩል ጥፍ ብላ ወደ ውስጥ የገባች ናት። ሪ ትባላለች። መሪ። እሺ ይቺ፣ ቻ ለ ቻ ለ የቼ አራተኛ ፊደል ቻ፣ ከዛ ለ የመጀመሪያ ፊደል ነው። ለ ቻ ለ። ይቺ ሩ ሩ ሩቅ ሩ ሁለተኛ ፊደል፣ ቅ ስድስተኛ ፊደል ሩቅ። ይቺ ፈ ፈ ፈጨ እነዚህ የመጀመሪያ ፊደሎች ናቸው። ፈጨ። እቺ ገ ገ ና ገና ገና ስናጠብቀው ገና የሚል ይሰጥናል። ገና ላላ አድርጋችሁ ስታነቦት ደግሞ ገና። ይቺ የ የመጀመሪያ ፊደል ኔ አምስተኛ ፊደል የኔ። ችን ደግሞ ማ ር ማ ር አራተኛ የመ የዚህ አራተኛ ፊደሎ ይሄ ነው ማ ከዛ እቺ የረ ስድስተኛ ፊደል ር ማር። ይች መ ቶ መ፣ የመጀመሪያ ፊደል ነው። ቶ የተቤተሰብ ሰባተኛ ፊደል መቶ። እቺ ሱ፣ ሱ፣ ቅ፣ ሱቅ። ሱ የሰቤተሰብ ሁለተኛ ፊደል ነው። ከጎኑ ቅጥል ያለው ቅ ስድስተኛ ፊደል የቀቤተሰብ ሱቅ። እቺ ጦ፣ ጣ። እንግዲህ እንደምታዩቸው ሁለቶችም ግራ ጣራ ናቸው። ጦ ጣ ብለን ስንጽፍ እቺ ጦ እንግዲህ የመጨረሻ ፊደል ናት ያለ የመጨረሻ ፊደል ስለሆነች በዚህ በቀይ በኩል ያለ ገሯ ነው የሚያጠራው። እችኛዋ ደግሞ ጣ አራተኛ ፊደል ስለሆነች የመጀመሪያ ገሯ ያጠራል። ስለዚህ ቦታ ነው የተቀያየሩ። አራተኛ የነበረችዋ በቀይ በኩል ተጻፈች፣ ሰባተኛ የነበረችዋ በግራ በኩል። ስለዚህ ስታነባቸው ጦ መጨረሻ ያለችዋ መጀመሪያ ተጠራላች። ጦ አራተኛ ያለችዋን ደግሞ ሁለተኛ ላይ ተጠራላች። ጣ፣ ጦ ጣ ብላችሁ ተነባላችሁ ማለት ነው። እቺ ቆ የቀ መጨረሻ ቆ ከዛ መ ቆመ ቆመ። እቺ ቻን ው ቻ ው የቼ አራተኛ ፊደል ቻ ከዛ እቺ ው ቻ ው ብላችሁ ታነባላችሁ። እቺ ደግሞ ስ ስ ም ስ ስድስተኛ ፊደል ነው ምን ስድስተኛ ፊደል ስ ም ብላችሁ ለምሳሌ እናንተ አሁን ስ ም የከሌ ለማለት ትፈልጉ ይችን ትጽፉና ከዛ የእናንተን ስም ትጽፋላችሁ ማለት ነው። ስም ከዛ ይቺ ጣ የጠ አራተኛ ፊደል ጣ ከዛ ም ጣ ም ጣ ይቺ ሙ ሙቅ ሙቅ ብላችሁ ትጽፋላችሁ ሙ ለምሳሌ መይች ናት። ከዛ ይቺ ሙ ሁለተኛ ፊደል ናች። ነች ከጎን ቅጥል አላት ሙቅ ብላችሁ ትጽፋላችሁ ይቺ ጡ ጠ ጡ ጠ ጡጠ ጡ ሁለተኛ ፊደል ጠ የመጀመሪያ ፊደል ማለት ነው። እሺ እቺ ክ የከቤት ስድስተኛ ፊደል ክ ከዛ ብ የበቤት ስድስተኛ ፊደል ክብ ክብ እቺ በበላ በላ በየመጀመሪያ የመጀመሪያ ፊደል ላ አራተኛ ፊደል የለቤተሰብ አራተኛ ፊደል ላ እግራ ጣራ መሆኑ አራተኛ መሆኑ ግልጽ ነው። በላ እሺ እቺ ሳቅ ሳቅ እንግዲህ ይቺ ሳ አራተኛ ፊደል ናት። ሰሱሲ ሳ ብለን ሳቅ። እሺ ይቺ ፊ ፊ የተ ሶስተኛ ፊደል ፊ ከዛ የተ ስድስተኛ ፊደል ት ፊት። እቺ ዛ ዛ ሬ ዛ አራተኛ ሬ አምስተኛ ያያችኋት። ለምሳሌ ይቺ ዛ አራተኛ ፊደል መሆኗ ግራ ጣራ ናት። እቺ ሬ አምስተኛ ፊደል መሆኗ ቀለበት አላት ታች ላይ ዛሬ። እቺ ጩ ቤ ጩቤ እንግዲህ ጨ ከሆነ ቀጠል የለውም ከጎኑ። ይች ግን ጩ ሁለተኛ ፊደል ስትሆን ቀጠላላት። እቺ ቤ ቀለበታላት አምስተኛ ፊደል ናት። ጩቤ ብላችሁ ታነባላችሁ። ጩቤ ይቺ ጡ ጡ ት ጡት ጡ ሁለተኛ ፊደል ነው። ት ስድስተኛ ፊደል ጡት። እሺ እቺ ጡ ጡ ጦ ጡ ጦ ጡ ሁለተኛ ፊደል ጦ ሰባተኛ ፊደል ጡጦ ብላችሁ ታነባላችሁ ማለት ነው። እሺ እዚህ ጋር ደግሞ ስንመጣ ይቺ ሁሉ ከዛ ሉ ሁሉ፣ እንግዲህ እንደምታቸው ሁሎችም ከጎናቸው ቅጥል አላቸው። ስለዚህ ስንተኛ ፊደል ናቸው? ሁለተኛ ፊደል ናቸው። ሁለተኛ ፊደል ከሆኑ ከጎናቸው ቅጥል ይኖራቸዋል ማለት ነው። እሺ ይቺ ራ ስ ራስ ራ አራተኛ ፊደል ነው። ስ ስድስተኛ ፊደል ራስ እቺ ፑ ፑ ል ፑል። ፑ ሁለተኛ ፊደል፣ ል ስድስተኛ ፊደል ፑል። ለምሳሌ ፑል የሚባል ይሄ ጌሙ ምን ይጫወትበት ፑል ይባላል። ስለዚህ ሲጻፈው እንደዚህ ነው የሚጻፈው ማለት ነው። እሺ እቺ ፍ ፍሬ ፍሬ ፍ ስድስተኛ ፊደል፣ ሬ አምስተኛ ፊደል ፍሬ። እዚህ ጋር ደግሞ በሬ በሬ አያችሁት በን ስንጨመርባት በሬ ሬ ከዚህ ጋር ማለች። ስለዚህ ፍሬ በሬ። ከዛ እዚህ ጋር ደግሞ የሸ ሁለተኛ ፊደል ሹ፣ ከዛ የካ አራተኛ ፊደል ግራ ጣራ ካ፣ ሹካ ሹካ። እሺ እዚህ ጋር ደግሞ ስትመጡ የሃ መጨረሻው ማን ነው የሚባለው? ሆ ሆ፣ ከዛ የሃ አምስተኛ ፊደል ሄ፣ ሆሄ ሆሄ? እችን ደግሞ እንደምታዩት ነ ትባላለች። ነ ከዛ እቺ የፀ አራተኛ ነፃ ነፃ። ከዚ ጋር ደግሞ እንደምታዩት የተ ቤተሰብ ሁለተኛዋ ቱ አራተኛዋ ደግሞ ታ ቱታ ቱታ ብላችሁ ታነባላችሁ። ጉዞ ዞ፣ ጉ ሁለተኛ ፊደል ከጎኑ ቅጥል ያለው ዞ ደግሞ የዘ መጨረሻ ዞ። ዘ ዙ ዚ ዛ ዜዝ ዞ ነው ምንለው። ስለዚህ ዞ ጉዞ ጉዞ ብላችሁ ታነባላችሁ። ጆ ሮ የጀ መጨረሻ ጆ ከዛ ሮ። ይህ እግሮ ጥር ያለ የመጨረሻ ፊደል መሆኑን መጨረሻ እግሮ ጠራ ነው። ሮ የረ ቤተሰብ መጨረሻ ናት። ጆ ሮ። እቺን ደግሞ እንደምታዩት የሺ አራተኛ ሻ። ከዛ እቺ ደግሞ አናቷ አጣሙ ያለች ሺ ነው። ሸ እንዳትመስላችሁ ሺ ነች። ሻ ሺ ሻ ሺ ሶሪ፣ ሻሽ ሻሽ ብላችሁ ታነባላችሁ። ችን ደሞ የለ አራተኛ ፊደል ላ ከዛ ም ላ ም ላ። እዚህ ጋ ደግሞ የወ ሁለተኛ ፊደል ው ከዛ የደ አምስተኛ ፊደል ዴ ውዴ ውዴ ብላችሁ ታነባላችሁ። እዚህ ጋ ደሞ ዜ የዘ አምስተኛ ፊደል ባለቀለበት ናቸው እያያችኋለሁ አምስተኛ ላይ ያሉ ፊደላት ዜ ከዛ ና የነ አራተኛ ፊደል ና ዜና ዜና ይችን ደግሞ እንደምታዩት ተመሳሳይ ናቸው አይደል? እነዚህ የጠ ስድስተኛ ፊደሎች ናቸው። ስለዚህ ጥ ጥ ጥ ጥ ጥ ጥ ጥ ጥ ብላችሁ ታነባላችሁ። እቺ ል የለቤተሰብ ስድስተኛ ፊደል ል ከዛ የበቤተሰብ ስድስተኛ ብ ል ብ እቺ ደግሞ ቤ ቤ የበ ስንተኛ ናት? አምስተኛ እቺት ስድስተኛ ቤት ቤት። እቺ መ መ። ከዛ ሮ የመቤተሰብ መጀመሪያ መ ከዛ የረ ቤተሰብ ሮ ሰባተኛ ፊደል መሮ መሮ። እቺ ጉዞ ጉዞ ብላችሁ ታነባላችሁ። ከዛ ዜጋ ዜጋ ዜ አምስተኛ ፊደል ጋ የገቤተሰብ አራተኛ ፊደል ዜጋ። ገጉጊ ጋ ነው ምንለው ዜጋ። ማ ር ማር። እዚጋ ማ የመቤተሰብ አራተኛ ር ስድስተኛው ማር። ከዛ ዚጋ ቦ ቦታ ቦታ የበ መጨረሻ ቦ ከዛ ታ ቦታ። እቺ የለቤተሰብ ሰባተኛ ሎ ለሉ ሊላሌል ሎ ነው ምንለው ሎ ከዛ እቺ ደግሞ የመቤተሰብ መ ማለት እንግዲህ እቺ ነች። ከዛ የመ ቤተሰብ ሶስተኛ መ ሙ ሚ ትባላለች። ስለዚህ ሎሚ ብላችሁ ታነባላችሁ። ሎሚ ብላችሁ ተነባላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ